የጥንት ዘመን ውርስ ማሳያ የጀግንነት ሰንደቅ መስቀያ በልብ ላይ የታተመ የቀይ ባህር ውበቱ ነበር። የኢትዮጵያ የባህር ኃይል ጀግኖች ያሰሩት ኪዳን ቀይ ባህር የኢትዮጵያ መተንፈሻ፣ የህልውናዋ ደም ስር፣ የህዝቦቿም መተሳሰሪያ ገመዱ ነበር። ያው ምስክሮቹ ደግሞ የቀድሞ የባህር ኃይል አባላቶቹ እነ ማስተር ቺፍ ዘሪሁን ወየሳ ናቸው። ማስተር ቺፍ ዘሪሁን ወየሳ እንደሚናገሩት ያ ጊዜ ከዛሬው ጋር ቢታከል የጠንካራ ኢኮኖሚ ባለቤት ሀገር ኢትዮጵያ ትሆናለች ሲሉ ትውስታቸውን በማጋራት ይናገራሉ። ለእኛ በጣም እኮ የተለየ ነው። እኛ ራሳችን አገራችን ነው ምንኖሩበት ነው። ህዝቡ ጋራ አንድ ነን። በዛን ወቅት እንቅስቃሴው በጣም በጣም ደስ የሚል ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባህር ላይ መልህቅ ጥለው የሚቆሙበት ሁልጊዜ ቢዚ የሆነ ወደብ ነበር። በተለይ አሰብ በዛ በተጀመረው እንቅስቃሴ አሁን ያለው ቢታከልበት ደፍነትሊ ኢትዮጵያ ከምንም ከምንም በላይ ከፍተኛ እድገት የምታሳይ አለ የሚባል ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረው። ወደቦቻችን ትላልቅ ስራ የሚሰሩ የውጭውን የንግድ እንቅስቃሴ የሚያሳልጡ በጣም ትላልቅና ግዙፍ ወደቦች ነበሩን። የራሳችን የሆኑ ብዙ ሀብቶችም ነበሩን። በተለይ አሰብ ላይ የነዳጅ ማጣሪያ፣ ሌሎችም በጣም በርካታ የሆኑ የሕዝባችን ሀብት የፈሰሰበት ብዙ ሀብት የነበረበት ወደብ ነው እና ይሄ ወደብ እንግዲህ ያው ጊዜውን ጠብቆ እንዲሄድ ተደርጓል በተለያዩ ምክንያቶች እንግዲህ ያው ጊዜውን ጠብቆ ደግሞ ይመለሳል። ያ ታላቅ ውርስ በተሳሳተ ውሳኔ ተነጥቆ የሀገር ልብም ተሰብሮ ታሪካዊ ቁስል በኢትዮጵያ ላይ ደርሷል። ዛሬ ያ የተፈጸመው ስህተት መራራውን ፍሬ ሀገሪቱ እንድትጎርስ አድርጓታል። የቀድሞ የሕወሓት ማዕከላዊ ኮሚቴ አባልና ለአስር ለ ዓመት የትግራይ ክልል ፕሬዚዳንት የነበሩት አቶ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በሚል ባስነበቡት መጽሐፋቸው ላይ ያነውን ጸረ አንድነት አቋም በመቆጨት ከስህተቱም የድርሻቸውን በመውሰድ ትክክል አልነበርንም ብ ብለውበታል በመጽሐፋቸው በወቅቱ ከፍተኛ አመራር ውስጥ የነበርን ሰዎች የባህር በር ጉዳይ ለኢትዮጵያ ሕልውና ወሳኝ መሆኑን በግልጽና በቆራጥነት መከራከርና ሕዝቡ የነበረውን ስሜት መረዳት ሲገባን ይህንን ሳናደርግ ቀርተናል የሚል ቁጭትንም አንስተውበታል። ያኔ መሪዎች በጽሁፍም ሆነ በንግግራቸው የባህር በር ለኢትዮጵያ ረብ የለለው ይሉ ነበር። ነገር ግን በቢሊየን የሚቆጠሩ ዶላሮች ሀገርን በልማት ሊያበሩ ሲገባ ለወደብ አገልግሎት እየተከፈሉ የሌሎችን ዝና ይሞላሉ። የባህር በር ማጣት ለኢትዮጵያ ኢኮኖሚያዊ ሸምቀቆ ነው። ወደብ ስናጣ አንድ ሚሊዮን ምናምን ቶን የማይበልጥ የነበረን ወጪ ገቢ ዛሬ እስከ 20 ሚሊዮን ሜትሪክ ቶን ወጪና ገቢ ንግድ ማስተናገድ ወይም ደግሞ ማንቀሳቀስ የምንችልበት ደረጃ ደርሰናል። ይሄ በ2030 ደግሞ እየጨመረ ወደ 35 እስከ 34 ሚሊዮን ሜትሪክ ቶን ይሄዳል። ስለዚህ የባህር በር መኖር ግዴታን ኢምፖርት አለን፣ ኤክስፖርት አለን። ይሄ ኤክስፖርት እና ኢምፖርት ቫልዩ አለው የራሱ የራሱ ቫልዩ አለው። እስከ 20 ቢሊዮን ዶላር ያወጣል። ይሄንን ዲፔንድ ሁነን የምናስተላልፈው በባህር ወደብ ላይ ነው። ስለዚህ ይሄ ተጎዳ ማለት ኢኮኖሚያችን ይሄን ያጣል ማለት ነው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 ተቋሞች አልገቡበትም አሁን ግን ኢትዮጵያ ከእንቅልፏ ነቅታለች የለውና ጥያቄዋ ወደ ጠረጴዛ ተመልሷል ኢትዮጵያን ወደ ባሕር በሯ መመለስ በደምና በአጥንት ሀገር በመጠበቅ ያቆዩ የትላንት አባቶችን የተፈጥሮና የሕጋዊ መብት የማስመለስ የትላንት ክህደትንም በዛሬ ትጋት የመሻር ሂደት ነው